ታሪክ ተሰራ፣ ታሪክ ተሰራ። ቤተሰብ ይሁላችሁ። ባለፈው ምን ነበር ስላችሁ የነበረው ቡራዬ መኪና ይገዛል፣ መኪና ገዝቶ ያስደስተናል፣ ሰፕራይዝ አለው ይመጣል፣ መኪናው ብዬ ለፍልፍ የላችሁ ነበር። ግን ግን እኔን የሚያምነኝ ሰው የለም። ብዙ ጊዜ አታምኑኝም። ሰፕራይዝ አለው መኪናው ዱባይ ላይ የተገዛው መኪና የእሱ ነው ይገባል መኪናው ብዬ ነገራችሁ ነበር። ይኸው እንግዲህ መኪናውን እንዳያችሁት ነው። ቡራ መኪናውን አስመጥቶታል። ቡራዬ እንኳን ደስ ያለ። ሁሌም ትልቅ እንድትሆን ነው ምኞቴ። ጎበዝ በርታ። ጠላትን እንዳሰማ እና አንዳንዴ ደግሞ እኔ የምላቸውን ነገር ብትሰሙና ጭንቅላታችሁ ላይ እንትን ብታደርጉ ጥሩ ይመስለኛል። ስንት ለፈለፍኩላችሁ መኪና ገዝቷል። መኪና ላይ እሱ ማስታወቂያቸው የሚያስቀምጠው መኪና ስለገዛ ነው ብዬ ስንት የለፈለፉ። ግን እኔ የሚሰማኝ ሰው ስለሌለ ምንም ላደርግ አልችልም ቤተሰብ። ስለዚህ ባካችሁ አንዳንድ ጊዜ ሰው የሚነግራችሁን ስሙ። ልጁ ሰፕራይዝ ተደርጓል። መኪናንም በአፋጣኝ ያኔ የነዳው መኪና እግ እንዳያችሁ፣ በጣም የምታምር መኪና ነች። ዜሮ ዜሮ ነች። እንግዲህ ቡራ ዜሮ ዜሮ ሊነዳት ነው። እንግዲህ ሰፕራይዝ ነው፣ ትልቅ ሰፕራይዝ ነው። እንግዲህ ያው ቡራ መኪና ገዛ ማለት ሀይምዬ መኪና ገዛች ማለት ነው። ቡራ ይነዳ ከጊዜ በኋላ ደግሞ ሀይሚየት ስረጥንና መኪናው መንዳት ትጀምራለች። እንግዲህ ሰፕራይዙ ይሄን ይመስላል። ቤተሰብዬ አላየሁም ነበረ እስካሁን ድረስ። ከተለቀቀ አንድ ሰዓት ኖታል። ያው እነሱም እስከ አንድ ሰዓት ተኩል ይመጣሉ ብዬ አስባለሁ። ደስ ብሎኛል፣ በጣም በጣም ደስ ብሎኛል። ሌላ ጊዜ እንድታምኑኝ ነው፣ መኪና ይገዛል ቡራ፣ ከሰሞኑ መኪና ይመጣል ስላችሁ አላም እንዳላችሁ፣ ኖችን አጠር ያለች ቪዲዮ ለእናንተ ለመስራት የተገደድኩም ማለት ነው ወንድሜ